በአለም ጤና ይስጥልኝ የተከበራችሁ ወደ ኢቫንጀሊካል ቲቪ ተመልካቾቻችን፣ የወንጌላ ማኞች ድምጽ ነው። የሰዓቱ መረጃዎች ይዘላችሁ ቀርበናል። ከመረጃዎቹ ጋር በተለይም ደረጃ ያብራችሁ ቆይታ አደርጋለሁ። በቅድሚያም አርዕስተ ዜናዎች፤ የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ስለ ተገደሉትና ጉዳት ስለ ደረሰባቸው የኦርቶዶክስ እምነት ተከታዮች ያዘን መግለጫ ሰጠ። የኢትዮጵያ ፍቅር ወንጌላ ማኞች አብያተ ክርስቲያናት ህብረት የግብረ ሰዶማዊነትን እርኩሰትን በተመለከተ ጋዜጣዊ መግለጫ ሰጠ። የኢትዮጵያ ወንጌላውያን አማኞች ቤተክርስቲያናት ካውንስል ስለተገደሉትና ጉዳት ስለደረሰባቸው የኦርቶዶክስ እምነት ተከታዮች የሐዘን መግለጫ ሰጠ። ባልደረባችን አማኑኤል የቢሶ ተጨማሪ አለው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በምስራቅ አርሲ ሀገረ ስብከት በጥቅምት ወር ብቻ ሀያ አምስት የኦርቶዶክስ እምነት ተከታዮች መገደላቸውን ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መገናኛ ብዙሀን አገልግሎት ስርጭት ድርጅት ጥቅምት አስራ ሰባት በቤተክርስቲያኒቱ መገናኛ ብዙሀን አሳውቋል። እንደ መረጃው ከሀገረ ስብከቱ ደርሶኛል ባለው ሪፖርት መሰረትም በምስራቅ አርሲ ሀገረ ስብከት በሚገኙ የተለያዩ ወረዳዎች ባለፉት ዓመታት በኦርቶዶክስ እምነት ተከታዮች ላይ ተደጋጋሚ የንብረት ውድመትና ግድያ ሲፈጸም መቆየቱን እናም ችግሩን በዘላቂነት እንዲፈታ ከሚመለከታቸው አካላት ጋር ተደጋጋሚ ውይይት በማድረግ መፍትሄ ለማግኘት ሙከራ ሲደረግ መቆየቱን አሳውቀዋል። በዚህም በጉናና መርቲ ወረዳዎች ድንበር ላይ 17 ሰዎች፣ በሽርካ ወረዳ በሄላ ዘንባባ ቅድስት አርሴ ማጥቂያ 3 ሰዎች፣ በሆንቆሎ ዋቤ ወረዳ አምስት ሰዎች ማንነታቸው በማይታወቁ ታጣቂዎች መገደላቸው የተገለጸ ሲሆን በድምሩ እድሜያቸው ከሁለት ዓመት ጨቅላ እስከ 75 ዓመት አዛውንት የሆኑ 25 የኦርቶዶክስ እምነት ተከታዮች በማይታወቁ ታጣቂ ቡድኖች መገደላቸው ተገልጿል። በመርቲና ጉና ወረዳዎች በ17 ንጹሐን ምዕመናን ላይ ለተፈጸመው ግድያ መንግስት ተመጣጣኝ እርምጃ መውሰዱን ሀገረ ስብከቱ መግለጹ የተጠቀሰ ሲሆን ሀገረ ስብከቱ ከዚህ በፊት ጉዳቱ በተደጋጋሚ በደረሰበት ቦታ መንግስት አስፈላጊውን የጸጥታ ጥበቃ እንዲያደርግና ክርስቲያኖች በሰላም ወጥተው እንዲገቡ አምልኮታቸውንም በሰላማዊ መንገድ ማካሄድ እንዲችሉ ለማድረግ ከፍተኛ ጥረት ሲያደርግ መቆየቱም ተገልጿል። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ይህን ድርጊት በጽኑ የሚያወግዝ ሲሆን ቤተሰቦቻቸውን በሞት ላጡ የንብረት ውድመት ለደረሰባቸውና በመንፈስ ለተጎዱት ሁሉ እግዚአብሔር የሰላም መጽናናት እንዲሰጣቸው ከልብ ይመኛል ሲል ገልጿል። የደቡብ አፍሪካ ወንጌል አማኞች ቤተክርስቲያን ካውንስል ከህዳር አንድ እስከ ህዳር 3 ድረስ የሚቆይ የአገልጋዮች እና የመጋቢያ ሴሚነሪ ሴሚናሪ ሊያካሂድ መሆኑን አሳወቀ። የደቡብ አፍሪካ ወንጌል አማኞች ቤተክርስቲያና ቤተክርስቲያን ካውንስል ከህዳር አንድ እስከ ህዳር 3 ለ3 ተከታታይ ቀናት የሚቆይ የአገልጋዮችና እና የመጋቢያ ሴሚነሪ ለሶስተኛ ዙር ሊያካሄድ መሆኑን ተገልጿል። ከዚህ ቀደም የነበረው ሴሚነሪ እጅግ ጠቃሚና ለአገልጋዮችና ለቤተክርስቲያን ትልቅ አስተዋጽኦ እንደነበረው የደቡብ አፍሪካ ወንጌል አማኞች ቤተክርስቲያን ካውንስል መሪዎች ገልጸዋል በ2 2026 በደርባን ከተማ በሚደረገው ሴሚነሪ ላይ እግዚአብሔር መልካም ጊዜ እንደሚሰጣቸው ገልጸው በዚህ ጉባኤ ላይ ከተለያዩ አላማት የመጡ መሪዎችና አገልጋዮች እንደሚገኙም ተናግረዋል። በደቡብ አፍሪካ የሚገኙ የካውንስሉ አመራሮች፣ አገልጋዮችና የቤተ ክርስቲያን መሪዎች በተለያዩ አላማት የሚገኙ አገልጋዮች በዚህ ሴሚነሪ ላይ እንዲገኙ ጥሪያቸውንም አቅርበዋል። የኢትዮጵያ የፍቅር ወንጌል አብያተ ክርስቲያናት ህብረት የግብረ ሰዶማዊነትን እርኩሰትን በተመለከተ ጋዜጣዊ መግለጫ ሰጠ። ጥቅምት 20 ቀን 2018 ዓ ም የኢትዮጵያ የፍቅር ወንጌል አማኞች አብያተ ክርስቲያናት ህብረት ግብረ ሰዶማዊነትን በተመለከተ ጋዜጣዊ መግለጫ ሰጥቷል። በዚህ ዘመን በምድራችን ላይ እጅግ በጣም አሳሳቢ ከሆኑትና ከመጽሐፍ ቅዱስ እውነት በተቃራኒ እየተከናወኑ ካሉ ኢሞራላዊ ኢሰባዊና አጋንንታዊ ልምምዶች መካከል አንዱና ዋነኛው የግብረ ሰዶማዊነት አስተሳሰብና ተግባር መሆኑን በመግለጫቸው ተገልጽተዋል። ይህ ተግባር ኢሰብአዊና ኢሞራላዊ ከመሆኑን ባሻገር በምድር ላይ ለጨለማውና ለክፉ መናፍስታት ምክንያት የሚሆን ምድርንም ወደ ታላቅ እርግማን ውስጥ የሚከት ለእግዚአብሔር መንግስት የወንጌል ስራ እንቅፋት የሆነውና ከነባራዊ የማህበረሰባችን ባህላዊ እሴቶች ጋር የሚቃረን እኩይ የህይወት ዘይቤ መሆኑን ህብረቱ ገልጿል። የኢትዮጵያ ፍቅር ወንጌል አማኞች አብያተ ክርስቲያናት ህብረት ቅድም እንደሰማነው ከ315 በላይ ቤተ እምነቶችና ሚኒስትሪዎችን ያቀፈ በተለያዩ ክልሎች፣ ኦልሞስት በሁሉም ክልሎች የእኛ ህብረት አባላት እንደሚገኙ እሙን ነው። እንደ አቋም ይሄንን ያስተላለፍንበት ምክንያት ከዚህ በፊት የተናገረው ነገር ድምፅ ሆኖ እንደገና ይውጣ በሚል ነው። ስለዚህ ይህ መጽሐፍ ቅዱሳዊ ያልሆኑ ልምምዶችን አስተምህሮዎችን፣ ተግባራትን ዘይት መሸጥ ገስታስ የሚሉትን ነገሮች በዝርዝር ቅድም ምክትል ሰብሳቢ እንደተናገሩት ለካውንስሉ የካውንስሉ መስራች ለሆኑት የህብረት ህብረቶችንና ቤተምነቱን ጭምር አድሬስ አድርገናል። ቤተክርስቲያናት ህብረት አመራሮች የጉዳዩን አሳሳቢነትና አስከፊነት በመገንዘብ ሃይማኖታዊ ግዴታችንና ማህበራዊ ኃላፊነታችንን መወጣት እንደሚገባን የጋራ ስምምን ላይ ደርሰናል ያሉ ሲሆን ይህን ወደ መሬት ማውረድ ይቻል ዘንድም ለትውልድ እግዚአብሔር ቃል ትምህርት በማስተማር ከዚህ አስከፊ ተግባር ከመጠበቅና በጸሎት ከመጋደል በተጨማሪ በይፋ ጉዳዩን ማውገዝ እንዳለብን በማመን ይህን የአቋም መግለጫ አስተላልፈናል ያሉም ሲሆን በመግለጫቸውም የኢትዮጵያ የፍቅር ወንጌል አማኞች ቤተ ክርስቲያናት ህብረት አመራሮች ከሰብአዊ ምክንያት ባሻገር ግብረ ሰዶማዊነትን ማውገዝ የሚያስችሉ በቂ መጽሐፍ ቅዱሳዊ መሰረት እንዳለን እናምናለን። በዚህ መሰረት በመጽሐፍ ቅዱስ ውስጥ በብሉ ኪዳንም ሆነ በአዲስ ኪዳን የተመሳሳይ ጾታ ጋብቻ ግብረ ሰዶማዊነት የእግዚአብሔርን ስርዓትና ፍቃድ የሚቃወ ወይም ትውልድን ለከፋ ስነ ልቦናውና ማህበራዊ ቀውስ የሚያጋልጥ ኢሰብአዊና ኢሞራላዊ ድርጊት ወይም ኃጢአት መሆኑን የሚያስረግጥ ትምህርተ መለኮት መኖሩን አብክረን እናምናለን። የእምነት አባቶችም ሆኑ ሐዋርያት የዚህን ድርጊት አስከፊነት ተረድተው በመንፈስ ቅዱስ በመነዳት በዝርዝርና በጥልቀት እንደኮነኑት፣ እንዳወገዙት ቅዱስ ቃሉ ገልጦ ያስተምረናል። ስለዚህ የተመሳሳይ ጾታ ጋብቻ ፍጹም ኢመጽሐፍ ቅዱሳዊ ተግባር፣ እግዚአብሔርን የሚቃወም ሰይጣናዊ ተግባርና ለክፉ ጥፋት የሚዳርግ በመሆኑ እጅግ አጥብቀን እንቃወማለን ብለዋል። በዚህ አስተሳሰብና ተግባር ውስጥ ያሉ ሰዎች ሁሉ በንሳ ወደ እግዚአብሔር በመመለስ ከእግዚአብሔር ጋር እንዲታረቁ ጥሪያችንን እናስተላልፋለን ብለው በተለይም በተተኪብ ትውልድ ላይ ከሚያስከትለው መንፈሳዊ ቀውስ በተጨማሪ ስነ ልቦናዊና አካላዊ ቀውስ የሚያመጣ በመሆኑ አጥብቀን ይህን ጉዳይ እንቃወማለን ብለዋል። የኢትዮጵያ የፍቅር ወንጌል አማኞት ቤተ ክርስቲያናት ህብረት አባል ቤተ እምነቶችና የዚህን ድርጊት አሳሳቢነት አስከፊነት በመረዳት በጉዳዩ ላይ ያለንን የተቃውሞ ድምጻችንን በይፋ እናሰማለን እኛ የኢትዮጵያ የወንጌል አማኞች በዚህ ድርጊት ውስጥ ለሚገኙት ሰዎች እውነተኛውን የሚያድነውን የክርስቶስን ወንጌል በፍቅርና በርኅራኄ ልብ መስበክ መለኮታዊ ኃላፊነታችን እንደሆነም እናምናለን ያሉ ሲሆን የድርጊቱ ሰለባ የሆኑትን በንስሐ በይቅርታ እንዲመለሱ ጥሪያችንን በእግዚአብሔር ርኅራኄ እያስተላለፍን፣ ከተቋሙ የአቋም መግለጫ በተጨማሪ በየቤተ እምነቶች ሁሉ የጉዳዩን ኃጢአትነት፣ ኢሞራላዊነት፣ ኢሰብአዊነት ከመቼም ጊዜ በላይ ለትውልዱ በግልጽ ማስተማር እንዳለባቸው የጋራ ስምምነት ላይ መድረሳቸውንም ተናግረዋል። ከሰጠንላችሁ መረጃዎች መካከል ወደ መጨረሻው ስናልፍ የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የአዲስ አበባና አካባቢዋ የሚገኙ የሶስቱም ክልሎች የመሪዎችና የመጋቢዎች ስልጠና ተካሄደ። ባልደረባችን አማኑኤል ሌቢሶ ተጨማሪ አለ። ረቡዕ ጥቅምት 19 2018 ዓ ም በአዲስ አበባና አካባቢው ከሚገኙ ሶስቱም ክልሎች ማለትም የደቡብ ምስራቅ፣ ደቡብ ምዕራብ፣ ሰሜን ምዕራብ፣ አዲስ አበባና አካባቢው አጥቢያዎች የተወከሉ ከ350 በላይ መሪዎች የቤተ እምነቱ ፕሬዚዳንትና ምክትል ፕሬዚዳንት እንዲሁም የአገልግሎት ኃላፊዎች በቀጠና ሁለት አጥቢያ ተገኝተዋል። በመጋቢ በረከት ወርቁ ፕሮግራሙ የተጀመረ ሲሆን በዘማሪ ታስናቀሽ ተሰማ ዝማሬ ቀርቦ ጉባኤው እግዚአብሔርን አምልኳል። የቤተ እምነቱ ፕሬዚዳንት መጋቢ ላኮ በዳሱ የእንኳን ደህና መጣችሁ መልዕክት በማስተላለፍ የትምህርት ኮንፈረንሱን ዓላማ የገለጹ ሲሆን አያይዘውም እንደ ቤተ ክርስቲያን በተተኪ ትውልድ ላይ ትኩረት ሰጥተን ደቀ መዝሙር በማድረግ ለቀጣይ ለእግዚአብሔር መንግስት ስራ በማዘጋጀት ትውልዱን ማብቃት ይኖርብናል ሲሉ ገልጸዋል። በዕለቱ ስልጠናውን ለመስጠት የተጋበዙት መጋቢ ሲጀምር ቀጣዩን ትውልድ ማገልገል ወይም ማስታጠቅ በሚል ርዕስ መዝሙረ ዳዊት ምዕራፍ 78 ቁጥር 4 እና ሁለተኛ ዜና ምዕራፍ 12 ቁጥር 32 ላይ ያለውን የእግዚአብሔርን ቃል መልእክት በማቅረብ አስተምረዋል። በትውልድ ላይ ከዓለም አቀፋዊነትና ከዘመናዊነት ጋር ተያይዞ እየመጡ ያሉትን ተግዳሮቶች የቤተ ክርስቲያን መሪዎች ቀድሞ በማወቅ እንዲሁም በማስተማር ልጆችና ወጣቶችን ደቀ መዝሙር ማድረግ ይኖርብናል ሲሉ አጽንኦት በመስጠት አሳስበዋል። ይህ ትምህርታዊ ኮንፈረንስ ከጥቅምት 22 2018 ዓ.ም እንደሚቀጥል ከአዘጋጆቹ ለማወቅ ተችለዋል። መረጃውን ከኢትዮጵያ ሙሉ ወንጌል ቤተ ክርስቲያን የፌስቡክ ገጽ አገኘ ነው። የተከበራችሁ ተመልካቾቻችን ለዛሬ ያዝነላችሁ መረጃዎች ይህንን ይመስል ነበር። ከመረጃዎቹ ጋር ቤተልሄም ደረጀ ከመላዊ ስቱዲዮ ባለሙያዎች ጋር በጋራ በመሆን አብረናችሁ ቆይታ አድርገናል። ልብ መረጃዎቹን ያዘጋጀንላችሁ ቤተልሄም ደረጀ ና አማኑኤል ሌብሶ በጋራ በመሆን ነው። ከቀሪ ኢቫንጀሊካል ፕሮግራሞች ጋር መልካም ቆይታ